አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድን የተከበራችሁ የእሙ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኛው። አልሐምዱሊላህ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ለጠየቃችሁኝ መሰረት እና ከተሞክሮዬ ይዤላችሁ የመጣሁት ከአረብ ሀገር ወደ ሀገራችን ስንገባ ምንድን ነው የሚያስፈልገን፣ ማያስፈልገን ምንድን ነው፣ የሚያስፈልገንስ ደሩሬ የሆነው ነገሮች ብንይዘውስ የማይጠቅመን ነገር ላላችሁኝ ማለት ነው። እስከ ዛሬ ጠይቃችሁ ለቆይታችሁ በጣም ይቅርታ ይዝሁኝ ነው ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ለእኔ ከጠቀመኝ እና ባትይዙት አይጎዳችሁም ከምላችሁን ነገር ነው ማለት ነው፣ ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉኝ። ቪዲዮን ጨርሳችሁ እዩልኝ ማለት ነው። እዩት፣ አዳምጡት እንደገና፣ ሸር ላይክ፣ ኮፒ ሊንክ አድርጎልኝ ኮሜንት አድርጎልኝ ማለት ነው። ውዶችዬ ስለምትከታተሉኝ በጣም አመሰግናለሁ። ስለምትሰጡኝ አስተያየት ለድጋፋችሁንም በጣም ነው የማመሰግነው ጀዛከላሁ ኸይረን፣ እና ዛሬ ይዤላችሁ የመጣሁት አገራችን ስንገባ ምንድን ነው የሚያስፈልገን? ይዘን ብንሄድ የሚጠቅመን ነገር ምንድን ነው? ካላችሁኝ የሚጠቅማችሁ ነገር ለእኔም ከጠቀመኝ ነገር አንደኛ ብረት ድስት እና የአልጋ አንሶላ ሸርሸፍ የምንላችሁ ማለት ነው። የአልጋ አንሶላ እና ብርድ ልብስ ወይም ይሄ ኮምፎርት የሚባለው በተለይ ደግሞ ብርድ ልብስ የሚባለው ማለት ነው። ምክንያቱም እኔ ቤት ውስጥ ብርድ ስለሆነ ሀቂቃ በጣም የጠቀመኝ ነገር ብርድ ልብስ ነው። ሀገሬም ብርድ ስለሆነ መሰለኝ እሱን በጣም ተመችቶኛል ማለት ነው። ሁለተኛ ፓወር ባንክ ነው። ፓወር ባንክ በጣም ጠቅሞኛል። ለኢትዮጵያም ደግሞ ጠቃሚ ነገር ነው። ምክንያቱም መብራቱ አያኮራም ሲሄድ ሲመጣ ስለሆነ ፓወር ባንኩም በጣም ጠቅሞኛል። ፓወር ባንክ ይዘችሁ ጉዞ ባይነኝ ማለት ነው። አለ ሀገራችን ላይ ፓወር ባንኩም አለ፣ ብርድ ልብሱም አለ። ግን ይዤ የገባሁት ብርድ ልብስ እኔ በጣም ጠቅሞኛል። ምክንያቱም ሀገራችን ላይ የሳውዲ የዱባይ ተብሎ ይሸጣል። እኔ ግን ይዤ የሄድኩት ነገር ተጠቅሜበታለሁ። ባይነኝ የገዙት ጓደኞቼ እንግዲህ እንደ አጋጣሚ ሆኖ ሊሆን ይችላል የሆነ ሲያጥፉት የመነጨት ባህሪ ያለው ማለት ነው። አገር ውስጥ ላይ የውጭ ተብሎ የሚገዛ አለ አለ የውጭ ግን ያው እንግዲህ ኦሪጂናሉን ሳይገዙ ቀርተው ቀርቶ ሊሆን ይችላል። ለእኔ ግን እየጠቀመኝ እሱ ነው። ፓወር ባንኩም እንዴዘው አሁን ብዙውን ጊዜ የመበላሸት ምናምን አለው እዛ ላይ። እኔ ግን ይዤ እሄድኩት ጠቅሞኛል። ያልተበላሸብኝም ፓወር ባንኩን የምታውቁት ጓደኞች የምትከታተሉኝ፣ እሱ ጠቅሞኛል። ሁለተኛ ሶስተኛ ነገር ክዳን ያለው መጥበሻ ትልቁ መጥበሻ ማለት ነው። እሱ በጣም ጠቅሞኛል። መጥበሻዎች አሉ ከትንሽ እስከ ትልቅ፣ ክዳን የሌላቸው ሁሉም አሉኝ፣ ግን በጣም የጠቀመኝ ክዳን ያለው ነው። ሳኡዲ ላይ ካስታወሳችሁ እንጀራ የምነጋገርበት መጥበሻ ማለት ነው፣ ክዳን ያለው እሱ በጣም ጠቅሞኛል ነው። ፒዛ ብትሰሩበት፣ በከሰል ላይ ደግሞ ኬክ ብትሰሩበት እንትን ቆጣሪ ያልገባላችሁ ማለት ነው። በከሰል ላይ ኬክ ብትሰሩበት ኬክ ይሰራል፣ ዳቦ ይሰራል። በጣም የሚመች ነገር ማለት ነው። ስጋ ብትጠብሱበት ጥብስ፣ ለጥብስ ብትሰሩበት ማለት ነው። እንቁላል ብንጠብስበት በጣም ምርጥ ካላችሁኝ ይሄ ክዳን ያለው ትልቁ መጥበሻሱ በጣም ለእኔ ይጠቅሞኛል ማለት ነው። ከጠቀመኝ ነገር የውሃ ማፍያውም ምርጥ ነው አገራችንም ላይ አለ። የውሃ ማፍያው ማለት ነው በፈለጋችሁት አይነት አለ፣ ግን እኔ ከጠቀመኝ የውሃ ማፍያው መጥበሻው ይዤ ከገባሁት እቃ እሱ በጣም ጠቅሞኛል ማለት ነው። ሌላው ደግሞ ታይት ከልብስ ማለት ነው። ከልብስ ታይት ታይት በጣም ጠቅሞኛል። አረብ ሀገር የሚገዛው ታይት እና ሀገራችን ላይ የውጭ ተብሎ የሚገዛው ራሱ ልዩነት አለው። በጣም ቶሎ የመተርተር ባህሪ ያለው ሀገራችን የሚገዛው ማለት ነው። ታይት በጣም አሪፍ ነው፣ ታይት ብትገዙ ከልብሶች ማለት ነው። ፋሽን ፋሽን ልብስ ብዙ አትኮትቶ የምታውቁ ወይ እኔን፣ ታውቁታላችሁ አንድም ፋሽን ልብስ ኢትዮጵያ ተጠቀምኩበት። ሁሉም ነገር ኢትዮጵያ አለ፣ ቢጃም አለ። በአሁኑ ሁሉም ነገር በየጊዜው ፋሽኑ ይመጣል። ልብስ ሀገራችን ላይ ሞልቷል ማለት ነው። የሚያስፈልገው ግን ታይትና እነዚህ ሚኒስከርት የሚባሉት የሚባሉ የፍስታን ጋር የምንለብሳቸው እጅጌ ያላቸው እነሱ አገር ስገቡ ይዛቸዋቸው ብትገቡ እነሱ ይጠቅማሉ። እንደገና ደግሞ አገራችን ላይ ፋሽኑ አሁን ለሴቶች ጅልባብ ነው። ጅልባብ አገራችን ላይ ጅልባብ በቃ ፋሽን ነው። አበያ ከምትገዙ ጅልባብ ብትገዙ በሚል ማለት ነው። ፋሽኑ አሁን ጅልባብ ነው አገራችን ላይ። ንቃብ ደግሞ ይሄ ተደራራቢ ንቃብ በጣም ውጭ ስትወጡ የሆነ ይሰትራል። እኒያውም ሙቀት ነው ብዬ ትናንሾች ነው ይዤ የመጣሁት ሀገሬ ላይ የምለብሰው ንቃብ ተደራራቢ ነው። እሱ ውድ ነው አገራችን ላይ ስትገቡ ይዛችሁ ብትገቡ ይህን ተደራራቢውን እቃ ባሪፍ ነው። እነዚህንም አንድ ሶስት አራት ብትይዙ ቤት ውስጥ እንግዲያ ሲመጣ ምናምን ያስፈልጋቸዋል፣ እነዚህ እንስሶቹ ማለት ነው። በተረፈ አምስት ስድስት አስር ድረስ አበያ የምትረትቡ ልጆች እንዲያትረትቡ አበያ በቃ ሁለት ሶስት አበያ ይበቃቸዋል፣ አበያ ማለት ነው ጅልባብ ነው፣ ፋሽ ነው። በተረፈ ምንም ከማይጠቅም ነገር በቃ ባት ወስዱ መላችሁ ነገር ቢኖረኝ ሰሐን ይሄ የቁርጥ ሰሐን እና ብረት ድስት ነው። ብረት ድስት አገራችን ላይ አለ፣ ምርጥ ምርጥ ብረት ድስት አለ። በተለይ ደግሞ ሴኔጋል ወይም ዲጅ ነው የሚባለው ማለት ነው። አርጎባ ውስጥ የሚሰራው የአርጎባ ምርት የሆነው እሱን ብታስገዙ፣ ወይም ደግሞ እቃ የምትረትቡበትን ብር የምታምኑት ሰው ላይ አስቀምጣችሁ አገራችሁ ስትገቡ ራሳችሁ መርጣችሁ ለራሳችሁ ይሄ ያስደስተኛል የምትሉትን እቃ እራሳችሁ ራሳችሁ እንድትገዙ ነው ማስጠናቀቃችሁ ማለት ነው። ምክንያቱም ከዚህ ሀገር ይዛችሁት እዚሁ የኔ ኢትዮጵያ ውድ ነው እዚህ ርካሽ ነው ብላችሁ እንኳን ብትሉ ምንዛሬው አንደኛ እዛው ይደርሳል፣ ሁለተኛ ደግሞ ትራንስፖርቱ ከምትገዙት እጥፍ ነው የምትከፍሉት ማለት ይቻላል። ቀድሜ ይሄ የአረብ ሀገር ሻንጣ ነው ይሄ ሻንጣ የአረብ ሀገር ሻንጣ ነው ከተባለ እጥፍ ነው የሚያስጨምሯችሁ። ወላይ ሁለት ሶስት ሻንጣ ከያዛችሁ ከአዲስ አበባ ወደ ክፍለ ሀገር ስትሄዱ የሞከራችሁት ታውቁታላችሁ። ያልሞከራችሁ ካላችሁ እኔን ጠይቁኝ እንዴት እንደሚያስለቅሷችሁ። ወላ ጭራሽ ኢትዮጵያ ውስጥ ተመልሰን እንዲያንገባ ነው የሚያደርጉ ሹፌሮቹ መረዳቶች። ይህንን የምትሰሙ ሹፌሮች እና ረዳቶች ግን አላህ ሄዲያችሁ፣ ወላይ አላህ ሄዲያ ይስጣችሁ ነው ምላችሁ። ምክንያቱም በቃ ከአረብ ሀገር የሄደች ሰው የሆነ ነገር ለብሳ እንዲሄደች ነው የምታስቡት እና ከአረብ ሀገር ነው የሄድነው። ሻንጣ በጣም ነው የሚከብዳቸው፣ በጣም ማለት ነው። ሌላው ነገር ሰሐን አሁን ሁሉም ይሄ ቁርጥ ሰሐን ከትልቅ እስከ ትንሽ በፈለጋችሁት ዲዛይን በፈለጋችሁት ሞዴል አገራችሁ ላይ አለ፣ መርጣችሁ መግዛት ትችላላችሁ። እኔ የምትከታተሉ ጓደኞቼ ቃየን የምታውቁት አይታችሁታል። በቀረብኝ ከምለውቃ ቢኖረኝ እሱ ነው ምክንያቱም አንደኛ ተሰባሪ ነው። የገዛዝ ነው የሚሰበረው ነው ከለሩ ቢያምርም ማለት ነው። ኪሎ ምን ያህል እንደሚመታ ይህ አያስፈልግም። አገራችን ላይ መርጣችሁ ትገዛላችሁ። ዲስት ደግሞ ይሄ በከለር ውስጡ ጥቁር ሆኖ ከላይ አረንጓዴ ወይም ቀይ ወይም ሰማያዊ እሱም አሁን አገራችን ላይ አለ። ይዛችሁ ባትሄዱም ችግር የለውም። ሀገራችን ላይ ለመርጣችሁ መግዛት ትችላለች። ሲጀመር አሁን ሀገራችን ላይ አሪፍ እቃ አዲስ ተብሎ እንጠቀመው ይሄ የአርጎባ ምርት ያልኳችሁ ነው። ሲያኒ ይባላል ወይም ድጅ ነው የሚባለው ማለት ነው። አሪፍ እቃ ያላችሁ እንደሆነ እሱ ነው። አሪፍ እቃ ማለት ነው። እና ከእቃዎች እነዚህን ካልኳችሁ ይዛችሁ ባትሄዱ ሀገራችሁ ላይ ብትገዙ የምላችሁ ነገር ደግሞ ቢኖረኝ ማለት ነው። ሁሉንም ነገር ዋፈን ይዘን ሂደን ኢትዮጵያ ላይ እንግባ አትበሉም። የተወሰነ ነገር በቃ አስፈላጊ ይህን ነው የሚያስፈልገን ብላችሁ ለምትሉ እኔ ለእናንተ መክራችኋለሁ። እኔም ግን ያው ነኝ። ምክንያቱም ስንሄድ ሁሉንም ጠቅልለን ይዘን መግባት እንፈልጋለን። ላኪን ግን ትራንስፖርቱ እዛው ስለሚያደርሰን፣ እዛም ያሉ ቤተሰቦቻችን ይሄ እዛ ብገዥ ጥሩ ነው እዛ ብገዥ ጥሩ ነው የሚሏችሁ ሁሉንም ኮትታችሁ አትዱ። የሚያስፈልጋችሁን ዋና ያላችሁትን ብቻ ይዛችሁ። የጁስ መፍጫው ብትሉ ሀገራችን ላይ አለ፣ የሽንኩርት መፍጫው አለ፣ ሁሉም ነገር አለ። ይሄ ሽንኩርት ራሱ ሽንኩርት መፍጫው ትልቁ አለ፣ አይደለም እሱ ራሱ አለ ትልቁ። ይሄ ሽንኩርት መፍጫው ይሄ ያለ ማሽን የሚሰራው ማለት ነው። እሱ ራሱ ሀገራችን ላይ አለ። ሁሉም ነገር ሀገራችን ላይ አለ። ብር ከያዛችሁ ሀገራችን ላይ አለ። እና ደግሞ ሀገራችን ብንገባ በቃ ምን ጤና አለሽ ኑሮ ከባድ ነው እያሉ ለምትሉኝ ማለት ነው መኖር ይቻላል። ግቡ፣ ወላሂ ግቡ ሀገራችሁ። መስሪያ ካላችሁ የተወሰነ ነገር መንቀሳቀሻ ነገር ካላችሁ ቤት ካላችሁ በቃ ግቡ ሀገራችሁ እና ወዲያው እንደሄዳችሁ መስራት የምትፈልጉትን ነገር ወዲያው ጀምሩ ስራችሁን ማለት ነው። ልክ በቃ ይሄንን ነገር ብሰራ ያዋጣኛል የምትሉትን ስራችሁን ጀምሩ። ይሄ ለሴትም ለወንድም የሚሆን አይዲያ ነው፣ ሀሳቤ ነው። ይሄ ሀቂቃ ማለት ነው። ሳትሳነፉ ሳትደክሙ፣ በቃ አገራችን ስንገባ የሆነ የመስራት ስሜቱ ሞራሉ አለን፣ ወዲያው ስንገባ ማለት ነው። ያኔ ስራ ጀምሩ። የእኔ ስራ ጀምሮና እና ያዋጣናል በምትሉት ነገር መስራት፣ ማትረፍም መክሰርም ያለ ነው። የሆነ ነገር መቼም የኔ ሳያተርፈን ወይም ሳያከስረን መሆን አይችልም፣ እና ማለት ነው ማትረፍም ማክሰርም እንዳለ ሁሉ ወዲያው ስሜቱ እንዲያላችሁ ሞራሉ እንዲያላችሁ ወዲያው መስራታችሁን ቀጥሉ፣ ስራችሁን ማለት ነው። እና ሀገር ለመግባት ለምትፈልጉ እንዳትፈሩ፣ ግቡ። እየኖሩ ነው ሰብራተን ነው እንጂ መኖር አቅቶን፣ አይ አይደለም። ሁላችንም የምንመጣው ሁላችም ታውቃላችሁ ርቦት የሚበላው አቶ የመጣ የለም። ሀቂቃ ማለት ነው። አልሐምዱሊላህ ረብል አለሚን። የኢማን ማነስ ወይም ደግሞ ከበታቻችን ያሉትን አለማየታችን ነው እንጂ ወይም ልጆቻችን የእኛን ህይወት እንዳይኖሩ ለልጆቻችን የተሻለ ነገር ለማኖር ካልሆነ በስተቀር መኖር ይቻላል። ሀገራችን ላይ ሁሉም ነገር አለ። አልሐምዱሊላህ ረብል አለሚን። እንዲ አታስቡ። አረ ልገባ ነበር ጨነቀኝ፣ ይሄ ይሄን ያከላሉኝ ምናምን፣ አረ እየኖሩ ነው እነሱ ወለህ እየኖሩ ነው። አረብ እናታችሁ እንዴት ብታዩ ማሻአላ የሚለብሱትን ልብስ አረብ ሀገር መቶ ያልቀመሰ ሰው እንደውስ ማሻአላ፣ ምንም አይመስላቸውም ኑሮ ማለት ነው። ምንም አይመስላቸውም ሲጀመር ማለት ነው። እንዳትቸነቁ። አምስት ሽብር ብር፣ ስድስት ሽብር ብር አንድ ቀሚስ እየገዙ እኮ ነው የሚለብሱት። እንዴ ኑሮ መክበድ ማለት እንዲ ነው እንዴ። አብሽሩ ግቡ፣ ስራቸውን ቀጠሉ። ቤዝንላው ተአላ ደግሞ ሁሉም ነገር ይሳካል ማለት ነው። እና አገር ለምትገቡ እህቶች በጣም የማስጠነቅቃችሁ ነገር ቢኖር አንዳንድ ልጆች ይሄ በቀደም እኔ እንኳ ዝህ ነው ቅርብ ጊዜ ነው ያገኘሁት። የሆነች ልጅ እየነገረች ነው ትምህርት ቤት ልጆች ስላመጣ ህች እንዲ አጋጣሚ ወጥቼ ነው አልወጣም ከቤት ብዙ ጊዜ እና ይሄ ፈጣሪ ስንሰራ የምንዳምጥበት እንጨት ከላይም ያለውም ከታችም ያለውም ብረት በውታል። ብረት ምጣር ደግሞ ይሄ ሆብዝ ረጋግ የሚባለው ይሄ ስሱ ሆብዝ ላጥ የሚባለው ሆብዝ የሚጋገር በወፍራም በምጣድ ያለ አይደለም። እሱን ረትበዋል። አረ አያስፈልግም፣ ወላይ አያስፈልግም። ያም ብረምጣድ ሆን ኢትዮጵያ ላይ ምን ይሰራል? ኢትዮጵያ ላይ ብረምጣድ ስስ ነው፣ ቶሎ ከታች እየተበላሸ ነው። እና አሪፍ ይዘሽ ብሏ ይብላል ባለቤት አለች አንዷ። እንዴ ታዲያ ያንን ስንት ጊዜ ልታሰማው ነው? ደግሞ ቶሎ የማይሰማ ብረት እኮ ነው። በለዛ ላይ ደግሞ ምን ያክል ነው ምታቁታቁታላችሁ ኪሎ? ይሄ መዲያመጫው ምንጭት ሀገራችን ላይ አለ? ከትልቅ እስከ ትንሽ አለ። ሁሉም ማለት ነው። እና ሶፍት ሳይቀር የረከቡ ልጆች አሉ። ብዙ አመቴ ነው ከሀገር ከወጣሁ እንዴት እንዲ አላውቅም ምናምን የሚሉ ማለት ነው። ከክፍለ ሀገር ስንመጣ ሀቂካ ምን ኢትዮጵያ ላይ እንዲያለ ምን እንዲለላ አናቅም። አልፈርድም፣ የኔ ቢጤ ናቸው። ግን አያስፈልግም፣ ሁሉም ሀገራችን ላይ አለ። ከሀገራችሁ ከወጣችሁ የቆያችሁ እህቶች ማለት ነው፣ ሁሉም ሀገራችን ላይ አለ። እንዲያታስቡ ብራችሁን ብቻ መግዛት የምትፈልጉበትን ብር በምታምኑት ሰው ብቻው አስቀምጡት ከዚህ ከምትንቀሳቀሱበት ወይም የሆነ ስራ ልሰሩበት ካሰባችሁት ብር ውጭ ከዛ ጋር ሳትጨምሩ ቃል መግዛት የፈለጋችሁትን ያክል እዚህ አረብ ሀገር ልትረትቡ የነበራችሁበትን ብር በምታምኑት ሰው ጋር አስቀምጡ እና ራሳችሁ ሂዲያችሁ መርጣችሁ ግዙ። ሄዱ ጓደኛዬ ትግዛልኝ፣ ያጎቴ ልጅ ትግዛልኝ፣ ልስጣት ወይ ላላችሁኝ ደግሞ እኔ አይደለም ነው ምላችሁ፣ አስቀምጡትና የምታምኑበት ሰው ጋር ራሳችሁ መርጣችሁ ግዙት። እነዚያ ሰዎች ሊታመኑ ይችላሉ። የምፈልጉትን ሞዴል የምፈልጉትን ዲዛይን እነሱ ላያውቁት ይችላሉ። ትችላሉ። የምፈልጉትን ካለር እኔ የምፈልገውን እህቴ ላትፈልገው ትችላለ። እኔ አረንጓዴ ከፈለግኩኝ ጓደኛዬ ደግሞ ቡኒ ወይም ሰማያዊ ከለር ሊሆን ይችላል የምፈልገው ማንኛውንም ነገር በሚያስፈልጋት ነገር እንድትገዡ። እህቴ ሆይ አረብ ሀገር ልትገዥበት ልትረትቢበት የፈለግሽውን ብርሽን በምታምኙ ሰው አስቀምጪው እና ሄጂ ያን የራስሽ ሄደሽ ትገዣለሽ በፈለግሽው ማለት ነው። ይሄን እንደዚህ ባደርገው በምትዩ ማለት ነው አውቃለሁኝ። አገራችን ስንገባ የኔ የምንደፍ ነው ጉድጓድ ይበዛል። ለዚህ ብናረግ፣ ይሄን ለዚህ ብናረግ የምንለው ማለት ነው። ብር ይዘን ብንሄድ ኢትዮጵያ ላይ ከምንገዛ እዚሁ ብንረትብ የምትሉኝ፣ ከእርግጥ ኢትዮጵያ ስትሄዱ ሽንቁር ይበዛል። ቢሆንም ግን ማጓጓዣውም ትራንስፖርቱም ከባድ ስለሆነ እንደዛ በምታምኑ ሰው ጋር አስቀምጡ ነው የምልላቸው። በተረፈ ነገር ሌላው በጣም የሚያስፈልገን ነገር ምንድን ነው? ኧረ ምንድን ነው እጂ ሳልሄድ እንደው ወይኔ የጠቀመች የጠቀመሽ ነገር አንቺ ብትሉኝ ፓወር ባንክ ነው አሁን የምነግራችሁ። ወላሂ ላዚም ሶስት ቀን አራት ቀን ማብራት ቢጠፋ ስልኬ አይዘጋም። ፓወር ባንክ በጣም የሚጠቅማችሁ ነገር ፓወር ባንክ ይጠቅማል። ኢትዮጵያ ላይ ፓወር ባንክ አሪፍ ነው። አለ ሌላ ነገር የምላችሁ በቃ ሁሉም ነገር ሀገራችን ላይ አለ። ሁሉም ነገር አገራችን ላይ አለ። እና አገር ለመግባት አስባችሁ ለምትፈሩ ደግሞ እንዳትፈሩ፣ መንቀሳቀሻ የተወሰነችው ወረት ካላችሁ ቀጥታ እንዲሄዳችሁ ስራችሁን ጀምሩ ሳትሳነፉ፣ ሳትዘናጉ በቃ ይሄ በቂያችሁ ነው። ስለዚህ ውድ ሀገሬ ልጆች ምንም አትጨነቁ፣ ሳይበላ ያደረ የለም፣ አቶ የሚለብሰው ራቁቱን የሄደ የለም። ሁሉም አገራችን ላይ አለ መስራት አገራችንን አላሰላም ያደርግልን። አገራችንን ሰላም ከሆነ ሁሉም ነገር አለ። ሀገራችን ላይ አየሩ ብቻ በቂያችን ነው። ሀገራችን ወላሂ እንደፈለግን ተንፍሰን ጓደኞቻችን ጋር እንደፈለግን ሄደን፣ በተለይ በዓል ሲመጣ እኔን የሚሰማችሁ እርግጠኛ ነኝ እናንተ ጋር ስሜቷ አለ። በዓል ሲመጣ ከአንዷ ቤት አንዷ ቤት እንደማንሄድ፣ እዚህ ግን በስራ ተጠምደን ነው የምንኖረው። ያውም አልሐምዱሊላ ረብል አለሚን ጤነኛ ብንሆን ነው የምንሰራው። ቢሆንም ግን አገራችን መግባት ያሰባችሁ ልጆች እንዲያትፈሩ ግቡ ነው ምላችሁ በቃ መግዛት አስቤ ነበር ልብስ ላክስቴ ልጅ ሳልገዛ ላጎቴ ልጅ ሳልገዛ መሄድ ፈልጌ ለተወሰኑ ልጆች ጎደሉብኝ ያልሽኝ እህቴ ሆይ፣ ካለሽ ልብስ ላይ ላጎትሽ ልጅ ስጫት፣ ካለሽ ለዛችኛዋ ስጫት፣ ከራስሽ ከገዛሽው ያኔ ገዝተሽው ፋሽኑ አልቆበት የተቀመጠው ሻንጣሽ ውስጥ ያንን ስጫት። ለእነሱ ስላልገዛ ሆኖ ሁለት ወር መስራት አለብኝ ወር መስራት ያለብኝ ያልሽው እንዳትሸወጭ። ሂጅ ካለሽ ልብስ ላይ ስጫቸው። እኔ ተሞክሮ ያለኝ ሀሳብ ይሄ ነው ውዶቼ፣ ላይክ ኮሜንት፣ ሰብስክራይብ አድርጉልኝ። ለምታዩልኝ ቪዲዮ ለምታደርጉት ትብብር በጣም ነው የማመሰግነው። ሸር አድርጉልኝ፣ ላይክ አድርጉልኝ። በተረፈ ከተሞክሮ ነው ይህን ሀሳብ የሰጠኋችሁ ቅርብ ጊዜም ስለሆነ ከሀገሬ የተመለስኩት። የሚያስፈልገው ነገር ይሄ ነው ብዬ ነው ምላችሁ እኔ ሀገሬ ብገባ ብዙ ኮተኮት ይቻል አይድማሁን ሀቂቃ ማለት ነው ስላየሁት ስለዚህ ለምትከታተሉኝ ውድ ጓደኞቼ እህቶቼ፣ የሀገሬ ልጆች በጣም ነው የማመሰግነው። ሸር፣ ኮፒ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ ላላደረጋችሁኝ ማለት ነው። በተረፈ አገር ሊሄዱ ላሰቡ እህቶች ለተጨነቁ አስተላልፉልኝ መልክቱን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።